ጠና አስጥልን ተመልካቾቻችን እንደምን አላችሁ? ይህ የሀዲያ ቴሌቪዥን ነው። የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን ተግባራዊ የተደረገው የትምህርት ቤቶች አመራር ሪፎርም በዘርፉ አመራር ዘንድ መነቃቃት መፍጠሩን የሀዲያ ዞን ምክትል ዋና አስተዳዳሪና ትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና ተናገሩ። በክልሉ የተቀናጀ የግብርና አሰራርን በመከተል ውጤታማ ስራዎች መመዝገቡን የማዕከላዊ ኢትዮጵያ ክልል የግብርና ቢሮ ምክትል ቢሮ ኃላፊ እና የተፈጥሮ ሀብት ዘርፍ ኃላፊ አቶ መላኩ ባፋ ገለጹ። አነስተኛና መካከለኛ ኢንተርፕራይዞች የሚያመርቷቸው ምርቶች ጥራታቸውን የጠበቁ እንዲሆኑ ዘመናዊ የአሰራር ስርዓቶች እንዲከተሉ እየተሰራ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ ብዳዳ ገለጹ። ከውጭ በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። አሁን ለዝርዝር ወደ መረጥናቸው ዜናዎች አለፍን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። ተግባራዊ የተደረገው የትምህርት ቤቶች የአመራር ሪፎርም በዘርፉ አመራር ዘንድ መነቃቃት መፍጠሩን የሀዲያ ዞን ምክትል ዋና አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና ተናገሩ። ባልደረባችን መላኩ ኤሮሴ ዝርዝር አለው። ተግባራዊ የተደረገው የትምህርት ቤቶች የአመራር ሪፎርም በትምህርት ቤቶች አመራር ዘንድ መነቃቃትና የስራ መነሳሳት መፍጠሩን የሀዲያ ዞን ምክትል ዋና አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብርሃና ተናገሩ። ዶክተር በፈቃዱ ገብርሃና በ2017 በጀት ዓመት ባለፉት ወራት የነበረውን የመማር ማስተማር ሂደትና የተማሪዎችን ውጤት ለማሻሻል በተሰሩ ስራዎች ዙሪያ ከሀዲያ ቴሌቪዥን ጋር ባደረጉት ቆይታ እንደተናገሩት በባጀት ዓመቱ በዞኑ የትምህርት ጥራትን ለማረጋገጥ የሚያስችሉ በርካታ ስራዎች ተሰርተዋል። ከነዚህ ስራዎች አንዱ የትምህርት ቤቶች የአመራር ሪፎርም መሆኑን ያነሱት ዶክተር በፈቃዱ በዚህም በዞኑ ከ1900 በላይ ሰዎች ተወዳድረው ዘጠኝ መቶ ሰዎች ወደ አመራር ስርዓት ማስገባት መቻሉን ጠቁመዋል። ዞኑ ለትምህርት ቤት አመራር ሪፎርም በሰጠው ትኩረት በማዕከላዊ ኢትዮጵያ ክልል ውስጥ የአመራር ሪፎርሙን 100% ማሳካት ከቻሉ ዞኖች አንዱ መሆኑን ጠቁመዋል። ዘንድሮ ዓመት በጣም በትኩረት የተሰረንበት የተለየ ስራም የተሰረበት የትምህርት አመራር ሪፎርም የተደረገበት ወቅት ነበር ማለት ነው። የትምህርት አመራር ሪፎርም የተደረገበት ነው። በአጠቃላይ ከ1900 በላይ ሰዎች ተወዳድረው ከዛ ውስጥ ወደ 900 የሚሆኑት ወደ አምራት ስርዓት ውስጥ ያስገባንበት ነው። ይህም በሚሆንበት ጊዜ በዞናችን በክልሉም መቶ ፐርሰንት ያሳካ ዞን ማለት ሀዲያ ዞን ነው። በተደረገው ማሻሻያ መሰረት ሁለተኛ ደረጃ ትምህርት ቤቶች ርዕሰ መምህራን ሁለተኛ ድግሪና ከዚያ በላይ ያላቸው እንዲሆኑ እንዲሁም የመጀመሪያ ደረጃ ትምህርት ቤቶች ርዕሰ መምህራን ደግሞ የመጀመሪያ ድግሪና ከዚያ በላይ ያላቸው እንዲሆኑ መደረጉን አንስተዋል። በሁለተኛ ደረጃ ሪሰ ማምራን ማስተርስና በላይ ነው የሚፈለገው። ለሪስማም ለሱፐርቫይዘርነትም ማስተርስና በላይ ነው የሚፈለገው 100% ለሁለታ ደረጃ ርዕሰ መምህራንና ምክትል ርዕሰ መምህራን ያሟላንበት 100% ሱፐርቫይዘርንም ያሟላንበት የትምህርት ደረጃና የሚፈለገውን ሰው ኃይልን ያሟላንበት ሲባል ምናልባት የትምህርት ደረጃ ዝቅ ብሎ በሌላ የሚወደው ሳይሆን በእኛ ዞን ውስጥ የትምህርት ደረጃንም የወጣውን መስፈርት ሙሉ በሙሉ ያሟላበት ማለት ነው። የትምህርት ደረጃ የጥራትን የሰው ኃይልም አሟልተን የጀመርንበት ነው ማለት ነው። ያው ባለሁለታ ደረጃ ማስተርስና ስና ካለ በላይ የሆኑትን በማሟላት ስራ የሰራንበት ነው። በአንደኛ ደረጃ ደግሞ የዲግሪ ሪስ ማምረን አወዳደርን የቀጠንበትማ ሪፎርሙን መቶ ፐርሰንት እንዲሳካ አድርገን ወደ ስራ ከጥቅምት በኋላ የገባንበት ሁኔታ ነው ማለት ነው። የትምህርት ቤቶች አመራር ሪፎርም ከተደረገ ወዲህ በትምህርት ቤቶች ተጨባጭ ለውጥ መታየቱን የጠቁሙት ዶክተር በፈቃዱ የትምህርት ቤቶች አመራሮች ኃላፊነቱን በብቃት ተወዳድረው እንዲይዙ መደረጉ ከፍተኛ መነቃቃትን እንደፈጠረባቸው ተናግረዋል። ይሄ አመራሩ ደግሞ በስነ ልቦና ራሱን አዘጋጅቶ ህብረተሰቡን አዘጋጅቶ አነቃንቆ የትምህርት ቤቱን ባለቤትነት ራሳቸው እንዲዚ ያደረጉበት ስራ ተሰርቷል። እንደ ዶክተር በፈቃዱ ማብራሪያ የትምህርት ቤት አመራር ማሻሻያ የትምህርት ቤቶች ሀብት በአግባቡ እንዲመራና በአመራርና በመምህራን መካከል መቀራረብ እንዲፈጠርም አድርገዋል። እነዚህ አዲስ አመራሮች ከመጡ በኋላ የትምህርት ቤቶቹ ሀብት በፋይናንስ ደንብና ስርዓት እንዲሄድ ማድረጉ ሁለተኛ ደግሞ የትምህርት ቤት አመራሩና ማምራኑ ተቀራረበው እንዲሰሩ የመቀራረብ ስሜትን የፈጠረበት ነው። ለምን ማነቆ ነበሩትን ብሮክራቲክ ከሆነ አሰራሮችን የፈታበት ነው ማለት ነው። አመራሩ በዛ ውስጥ ሲገባ ዲሞክራሲያዊ በሆነበት ሁኔታ የአገልግሎት ዘመኑም የስልጣን ዘመኑም ገደብ ያለ ስለሆነ ለሶስት አመት የሚያገለግል ስለሆነ ባለቤትነት ተሰምቶት እንዲሰራ በማድረግ የተሰራበት ነው ለውጡ የታየው ማለት ነው። ህብረተሰቡም ትምህርት ቤቶችን በባለቤትነት እንዲመለከትና ትምህርት ቤቶች የይዞታ ማረጋገጫ ባለቤት እንዲሆኑ ከማድረጉ ባሻገር የመረጃ አያያዝ ስርዓት ላይ መሻሻል እንዲታይ እገዛ ማድረጉንም ገልጸዋል። በህብረተሰቡ ውስጥ ደግሞ በጣም መነሳሳት ትምህርት ቤቶች ደግሞ የራሳችን ነው እስከሉ ድረስ ትምህርት በትውልድ በፊቱ የነበረው ሀብት 50 ሚሊዮን አይደርስም ነበር። በዘንድሮ ዓመት በሚቀርብ ሁኔታ ነው። 185 ከሱ አሁን እናልፋለን። ተሰብስቦ ስላልገባ ነው። 166 ሚሊዮን አሁን አለው እንጂ እስከ ሰኔ ድረስ ሲነድ ከ200 ሚሊዮን በላይ ነው የሚደርሰው። ያን ያደረገው ህብረተሰቡ ባለቤትነት ተሰምቶ ለትምህርት ቤቶች የማዋጣት ተጀመረበት ነው። በክልሉ የተቀናጀ የግብርና አሰራርን በመከተል ውጤታማ ስራዎች መመዝገቡን የማዕከላዊ ኢትዮጵያ ክልል የግብርና ቢሮ ምክትል ቢሮ ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ መላኩ ባፋ ገለጹ። ምንትዋብ እያሱ ዝርዝር አላት። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የዘጠኝ ወራት የስራ አፈጻጸም ሪፖርት ባለድርሻ አካላት በተገኙበት በሆሳና ከተማ ገምግሟል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ መላኩ ባፋ በዚሁ ጊዜ እንደገለጹት ግብርናን ለማሳደግ ያሉትን ማነቆች በመለየት ወደ ውጤት ለመቀየር መስራት እንደሚገባ ጠቁመው፣ ከዝናብ የተላቀቀ የግብርና ስራን በመከተል እና የአፈር መሸርሸርን በመቅረፍ የግብርና ልማትን ውጤታማ ማድረግ ይቻላል ብለዋል። ከዚህ በፊት የተጎዱ ቦታዎችን በመለያት በነጻ ጉልበት የህብረተሰቡ የአፈርና ውሃ ጥበቃ ስራዎችን በመስራት የጎተጎዱ ቦታዎችን መልሶ እንዲያለመና እንዲለመና እንዲያገግም በማድረጉ ከዚህ በፊት ምርት የማይሰጡ መሬቶችን ምርት እንዲሰጥ ለማድረግ የተቻለበት የተለያዩ የአፈር በጎርፍ መሸርሸር ከዚህም የተነሳ የምርት መቀነስ ይታይበት የነበረውን መሬቶችን የተለያዩ አፈርና ውሃ ጥበቃ ስራዎች በመሰራቱ የአፈር መሸርሸር እንዲቀንስ ተደርጓል። የህዝብ ለህዝብ የቅንጅት ስራዎች ላይ በማትኩር የተራቆቱ አካባቢዎችን እንዲያገግሙ በማድረግና የጥምር ግብርናን መሰረት በማድረግ መስራት እንደሚገባም ነው የጠቆሙት። እንደ አቶ መላኩ ገለጻ በክልሉ አሲዳማ አፈርን የማከምና ወደ ምርታ ማነት የመቀየር ስራ ተሰርቷል ብለው የውሃ ቴክኖሎጂዎችን ለአርሶ አደሮች በማቅረብ የተያዙ ግብርና ልማት እቅዶችን ወደ ስኬት ማምጣት እንደሚገባ አብራርተዋል። ከዝናብ ከዝናብ ጥገኝነት የተላቀቀ ግብርና ይሁን ማድረግ ከሁላችን የሚጠበቅ ነው። ስለዚህ በተፈጥሮ ሀብት ልማት ጥበቃ ስራ የምንሰራው ስራ ዘላቂ የውሃ ሀብት አጠቃቀም እንዲኖር ና የውሃ ፖቴንሻል የውሃ አቅማችን እንዲያድግ የሚያደርጉ ስለሆኑ የአፈር ለምነትን የአፈር መሻሻልን በማስቀራት የውሃ አጠቃቀማችንን ደረጃ ከፍ ማድረግ እና የተለያዩ ቴክኖሎጂን አርሶ አደሩ በመጠቀም ግብርና ምርትን በማሳደግ በግብርና ሴክተር የተቀመጡ ስድስቱን የልማት ምሰሶዎች ከማሳካት አንጻር ከፍተኛ ትኩረት መስጣት ያስፈልጋል። በግብርና ቢሮ በሁሉም ዘርፎች በተቀናጀና በተናበበ ሁኔታ መምራት በመቻላችን በሁሉም ዘርፎች ውጤት ማስመዝገብ ችለናል ያሉት አቶ መላኩ በዚህም ሕብረተሰቡን ተጠቃሚ ማድረግ መቻሉን ተናግረዋል። ኃላፊው አክለውም ባለፉት ዘጠኝ ወራት የነቃ የሕብረተሰብ ተሳትፎ እንደነበር ገልጸው ከዚህ በፊት የተጎዱ ቦታዎችን በመለየትና በሕብረተሰብ ተሳትፎ የአፈርና ውሃ ጥበቃ ስራዎችን በመስራት የተጎዱ ቦታዎችን እንደገና እንዲለሙና ምርት እንዲሰጡ ማድረግ ተችሏል ነው ያሉት። ግብርና ቢሮ በሁሉም ዘርፎች በዚህ በ2017 ዓ ም የተቀናጀ የግብርና ልማት አሰራርን በመከተል ተግባርን በተቀናጀና ና በተናበበ ሁኔታ መምራት በመቻላችን በሁሉም ዘርፎች ከፍተኛ ውጤት እየተመዘገበ ያለበት በዚህም የህብረተሰብ ተጠቃሚነት እየተረጋገጠ እንደሆነ በግምገማ ማረጋገጥ ይችለናል። በተፋሰስ ልማት ስራዎች ኢኮኖሚያዊና ማህበራዊ ጠቀሜታዎችን ማግኘት ተችሏል ያሉት አቶ መላኩ የከርሰ ምድርና የገጽ ምድር ውሃ በመጨመሩ ምክንያት አርሶ አደሩ በበጋ መስኖ ልማት ከፍተኛ ገቢ ማግኘት ችሏል ብለዋል። የተቀናጀ የተፋሰስ ልማት ስራ በመሰራቱ በአረንጓዴ አሻራ ልማት ኢኮኖሚያዊ ጠቀሜታ ያላቸው ዛፎችን በመትከል የአየር ሁኔታ እንዲጠበቅ ማድረግ መቻሉን ኃላፊው አንስተዋል። ተፈጥሮ ሀብት ስራዎችን በአግባቡ መስራት በመቻላችን አንደኛ የተቀናጀ የተፋሰስ ስራ ላይ የሰረነው ስራ፣ ሁለተኛ በአረንጓዴ አሻራ ልማት ከፍተኛ ጠቀሜታ ያላቸው ዛፎችን በመትከል አካባቢ ላይ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ ስራዎች በአግባቡ በመሰራቱ የአየር ሚዛን እንዲጠበቅ በመድረጉም፣ ስለዚህ የመስኖ ልማት ስራችን የፍራፍሬ ልማት ስራችን በትኩረት በህብረሰባችን ዘንድ ተቀባይነት እያገኘ መጠበትና ም ትኩረት ሰጥቶ ስራዎቹን እየሰራ ያለበት ሁኔታ ነው ያለው። የፍራፍሬ ልማትና የመስኖ ልማት ስራ በህብረተሰቡ ዘንድ ተቀባይነት እያገኘ በመምጣቱ የተቀናጀ የተፋሰስ ስራ በመስራትና የአረንጓዴ አሻራ ችግኝ በማዘጋጀት ለተሻለ አፈጻጸም እየተሰራ እንደሚገኝ ገልጸዋል። በዚህ አመትም 414 ሚሊዮን የተለያዩ ጠቀሜታ ያላቸውን ችግኞች በተመረጡና በተከለሉ ቦታዎች ላይ ለመትከል ታቅዶ እየተሰራ መሆኑን አንስተዋል። የአረንጓዴ አሻራ ችግኝ በበቂ ሁኔታ እያዘጋጀን ያለንበት ያለበት ሁኔታ ነው ያለው። በዚህ አመት 414 ሚሊየን ያህል ችግኝ የተለያዩ ችግኞችን በማዘጋጀት በተመረጡ ቦታዎች በተከለሉ ቦታዎችና ና በአርሶ አደር ማሰም በጥምር ግብርና መሰረት ፍራፍሬ ላይ ቡና ላይ እንሰት መሰረት አድርገን መኖችን በደንብ በመትከል ህብረተሰቡን ተጠቃሚ ለማድረግ ሰፊ ዝግጅት እየተደረገ ያለበት ሁኔታ ነው ያለ። በመድረኩ የክልል የዞንና የልዩ ወረዳዎች የዘጠኝ ወራት የስራ አፈጻጸም ሪፖርት ቀርቦ ውይይት የተደረገ ሲሆን የተነሱ ጥያቄዎች የቢሮ ኃላፊ ምላሽና ማብራሪያ ሰጥተዋል፣ ሲል ባልደረባችን ዘመን አነስተኛ አነስተኛና መካከለኛ ኢንተርፕራይዞች የሚያመርቷቸው ምርቶች ጥራታቸውን የጠበቁ እንዲሆኑ ዘመናዊ አሰራር ስርዓቶች እንዲከተሉ እየተሰራ መሆኑን የኢኖቬሽንና እና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ገለጹ። ለምለም ዮኤል ተጨማሪ አላት። ሶስተኛ ቀኑን ያስቆጠረው የኢትዮጵያ ታምርት ኤክስፖ የአነስተኛና መካከለኛ ኢንተርፕራይዞች ተግዳሮትን ለማቃለልና ዘርፉን ለመደገፍ ያለመ የፓናል ውይይት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በዚህ ወቅት እንደገለጹት አነስተኛና መካከለኛ ኢንተርፕራይዞች የሚያመርቷቸው ምርቶች ጥራታቸውን ለማስጠበቅ ዘመናዊ አሰራር ስርዓቶች እንዲከተሉ እየተሰራ ይገኛል። ኢንተርፕራይዞቹ በሀገርም ሆነ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ዘመኑ የደረሰበት ቴክኖሎጂ በመጠቀም ጥራት ያለው ምርት ማምረት አስፈላጊነት ጠቅሰዋል። በዚህ ሚኒስትሩ ዲጂታል ኢትዮጵያን እውን ለማድረግ በሚሰሩ ስራዎች አምስት ሚሊዮን ኮደርስ በማሰልጠን ሂደት ውስጥ ኢንተርፕራይዞችም ተጠቃሚ እንዲሆኑ መደረጉን ነው ያነሱት። ከመሰረተ ልማት ዝርጋታ ጋር በተያያዘ ዲጂታል ኢትዮጵያን እውን ለማድረግ ከሚሰሩ ስራዎች መካከል በዋና ዋና ከተሞች የፎርጂ ኔትወርክ የማስፋት ስራዎች እየተከናወኑ እንደሚገኙ ተናግረዋል። ትላልቅ ኢንዱስትሪዎች ስራዎቻቸው ፈጠራ የታከለበትና በቴክኖሎጂ የተደገፈ በማድረግ ውጤታማነታቸውና ተወዳዳሪነታቸውን ለመጨመር የሚሰሩ ስራዎች ተጠናክረው የሚቀጥል ተናግረዋል። በዲጂታል ኢትዮጵያ ስትራቴጂ አሁን ላይ ለግሉ ዘርፍ ምቹ አውድ እየተፈጠረ እንዳለ የሚያሳዩን ጉዳዮች አሉ። ትላልቅ ኢንዱስትሪዎች መር ኢንዱስትሪ መሆን እንዲችሉ፣ በእኛ ሀገር መር እንዲሆኑ፣ ኢኖቫቲቭ እንዲሆኑ፣ አንዱ ኢንዱስትሪ ሌላውን እንዲወልድ፣ እንዲበዛ፣ እንዲሰፋ፣ ሰው ሀብቱን ቴክኖሎጂ አጠቃቀሙን በጥራቱ የማድረግ የመደገፍ፣ የማገዝ በምርምር የማብቃት ስራዎችን የምንሰራ ይሆናል ከዛ ባለፈ እነዚህ ትላልቅ ኢንዱስትሪዎች ለጥቃቅን ኢንዱስትሪዎች ለመለስተኛ ኢንዱስትሪዎች ደግሞ ሞዴል መሆን እንዲችሉ በቴክኖሎጂ ችግር ከነዚህ መማር እንዲችሉ እነዛን ወስዶ ማደግና ወደዛ መሄድ እንዲችሉ ለማድረግ አስፈላጊ ስራዎች የሚሰሩ ናቸው። የኢንዱስትሪ ሚኒስተር ዴታ አማካሪ ዳንኤል ኦላኒ በበኩላቸው ሚኒስትሩ አነስተኛና መካከለኛ ኢንተርፕራይዞች ተወዳዳሪ እንዲሆኑ በስልጠና የመደገፍ የማማከር ፋይናንስ የማቅረብ እንዲሁም የማምረቻና መሸጫ ቦታዎችን የማመቻቸት ስራዎች ተሰርተዋል። እንዲሁም የኢንዱስትሪ ጥሬ እቃ ገበያ ትስስር ጋር በመቀናጀት ኢንተርፕራይዞች እየደገፈ እንደሚገኝ ገልጸዋል። ም የኢትዮጵያ አካባቢ እንደየጸጋው ሊያዳርስ የሚችል ምን አይነት ግባት እዛ አካባቢ እንዳለ ተጠንቶ ይርጋልም አካባቢ የአቮካዶ ምርት አለ ቡሬ አካባቢ የቅባት ሂሎች የስንዴ አለ። እንደዚሁ እየተመላከተ ፓርኮቹ የሚሰፉበት ፕላትፎርም ተዘርግቷል። አሁን ሶስት ነው የተጀመረው፣ 16 እስኪደርሱ ድረስ በ አስር አመት ውስጥ የሚያልቅ ነው። በዛ ልክ የሚሄዱበት ሁኔታ አንዱ ጥቅም ነው ማለት ነው። የኢትዮጵያ ኢንተርፕራይዝ ልማት ኢንስቲትዩት ዶክተር አለባቸው ንጉሴ በበኩላቸው በመላው አገሪቷ የሚገኙ ኢንተርፕራይዞች ተወዳዳሪ የሆነ ምርት በማምረት ውጤታማ እንዲሆኑ ውጤታማ ስራዎች መከናወናቸውን ገልጸዋል። እንዲሁም ለአዳዲስ ኢንተርፕራይዞች ዘርፉ ላይ በቂ እውቀት ኖሯቸው እንዲገቡ የተለያዩ አጫጭርና ረጃጅም ስልጠናዎች በመስጠት ወደ ዘርፉ እንዲገቡ እየተደረገ ነው ብለዋል። ከባለድርሻ አካላት ጋር በመቀናጀት ኢንተርፕራይዞች ድጋፍ እንዲያገኙና ከአንድ እድገት ደረጃ ወደ ሌላኛው እንዲሸጋገሩ እየሰራ ውጤት መመዝገቡንም ጠቅሰዋል። ከፊት ከነበሩት አሰራ ተግባሮች አሁን እያሻሻልን የመጣ ነው። ምን ችግር ፈታን፣ ምን ውጤት እንዲያመጡ አገዝ ናቸው በሚል የድጋፍ ስራዎቻችንን ከተገኙት ውጤቶች አኳያ የመለካት የመመንዘርና በዚህ ላይ ተመስርተን ከማኒፋክቸሪንግ ኢንተርፕራይዞቻችን ጋር ግንኙነታችንን የማጠናከር ጉዳዮችን ነው እየሰራን ያለ ነው። የልማት ባንክ ምክትል ፕሬዚዳንት አሰፋ አበበ አነስተኛና መካከለኛ ኢንተርፕራይዞች ይበልጥ ተጠቃሚ ማድረግ የሚያስችሉ ስራዎችን መስራታቸውን ገልጸዋል። በዚህም ኢንተርፕራይዞች የቢዝነስ ክህሎት ክፍተት መሙላት የሚያስችሉ ስልጠናዎች ከዓለም ባንክ ጋር በመቀናጀት በአራት ዙር ስልጠና እንዲያገኙ መደረጉን ጠቅሰዋል። ወደ ዘርፉ መቀላቀል ፍላጎት ያላቸው አዳዲስ ኢንተርፕራይዞች በ57 ከተሞች እና 90 ስልጠና ማዕከላት የግንዛቤ ማስጨበጫ ስልጠናዎች መሰጠታቸውን አንስተዋል። እንደዚያ ዘገባ ባንኩ ከሚሰጣቸው ስልጠና ባሻገር ለኢንተርፕራይዞች የብድር አገልግሎት በመስጠት ውጤታማ እንዲሆኑ የበኩሉን ድርሻ እየተወጣ እንደሚገኝ ተናግረዋል። ስራ ላይ ላሉት አነስተኛና መካከለኛ ኢንተርፕራይዞች እንደዚሁም ደግሞ ፖቴንሻል ኤስኤምኢስ የምንላቸው ወደ ዘርፉ ለመቀላቀል የሚፈልጉት ወጣቶችንም ጭምር ባቀፈ መልኩ በዚህ ላይ እንዲሳተፉ ተደርጓል ማለት ነው እና በርካታ ከተሞች ላይ ወደ አራተኛው ዙር ላይ እንዲያውም በ57 ከተሞች በዘጠና የስልጠና ማዕከል በላይ ነው የተሰጠውና ከዚህ አኳያ ከስተመሮቻችን ወይም ደግሞ ኢንተርፕራይዞች ብቻ ሳይሆን ባንኩም ተጠቃሚ መሆን ችሏል። በተለይ ብድር አመላለስ ላይ የሚሰጠውን ብድር በዋነኝነት ለታለመለት አላማ በማዋል ብድራቸውንም በአግባቡ እንዲመልሱ የብድር አመላለስ ምጣኔውም የተሻለ እንዲሆን ትልቅ አበርክቶ ነበረው። ትውልዱ ከቀድሞ አባቶች ድል አድራጊነት በመማር ድህነትን በመዋጋት የዘመኑ አርበኛነቱን ማረጋገጥ እንዳለበት የአራተኛው ሀገር አቀፍ የክህሎት ውድድር ተሳታፊዎች ገለጹ። ምንትዋብ ያሱ ዝርዝር አላት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ አራተኛውን ሀገር አቀፍ የክህሎት ውድድር ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሀሳብ በይፋ አስጀምረዋል። በክህሎት ውድድሩ ስራቸውን ካቀረቡት መካከል ወርቅ አፈራው ሻፊ እንዳለው በውድድሩ በውጭ ምንዛሪ ወደ ሀገር ውስጥ ይገባ የነበረውን የሰብል መውቂያ ማሽን በፈጠራ በመስራት ማቅረባቸውን ተናግሯል። ማሽኑ በሰዓት እስከ 12 ኩንታል እህል የሚወቃና ተረፈ ምርቱም ለከብቶች መኖ እንዲውል ማድረግ የሚያስችል እንደሆነም ገልጿል። በቆጩ አዘገጃጀት ላይ ፈጠራቸውን ይዘው የመጡት መምህር ተስፋዬ ታደሰ በበኩላቸው ከዚህ ቀደም እናቶች በባህላዊ መንገድ ቆጮን ሲያዘጋጁ ልፋትና እንግልት እንደሚገጥማቸው ያነሳሉ። ይዘውት የቀረቡት ቴክኖሎጂ የእናቶችን ችግር የሚያቀልል፣ ምርትና ምርታማነትን የሚያሳድግ እና የቆጮ ጥራትን የሚያስጠብቅ መሆኑን ተናግረዋል። የፈጠራ ባለቤት ደምስ ክዳኔ በበኩሉ እንደገለጸው የሰሩት ማሽን የሽመናና የልብስ ምርትን ለማዘመን የሚያስችል ነው። ማሽኑ ከሞተር ውጭ ሙሉ በሙሉ በሀገር ውስጥ ግብዓት የተሰራ መሆኑን የገለጸ ሲሆን ከሽመ ሽመና በተጨማሪ የተለያዩ ልብሶችን እና ጨርቆችን ማምረት የሚያስችል ነው። የህል መውቂያ ነው። የህል መውቂያ በብዛት ከውጭ ነው የሚገባው። እንዲህ ይወቃል። እኛ ደግሞ አዲሽናል የጨመርንበት ወደ ጤፍም መካኒዝም፣ ጤፍም እንዲወቃ ለማስቻል በሀገራችን ደረጃ ነው በብዛት ጤፍ የሚታወቀው በሰፊው። ያው በጣም አሪፍ ማሽን ነው። መጭመቅ ያለው በዚህ በኩል ቃጫ መውጫ አለው። በዚህ በኩል ደግሞ ሀምቾን ያ ከስር አፈር ውስጥ የሚወጣውን የሚሰራ አለ ያንን እነሱ በአጠንት በእንጨት ጥርስ ምናምን አውጥቶ በባህላዊ ነው የሚጠቀሙት፣ በደቦ ሆኖ ማለት ነው። አንዱን ያንን ሀምቾ ለመስራት ሶስትና ከዛ በላይ ሰዓት፣ የኛ ማሽን ግን ያንን ይሄ በተኩል ደቂቃ በአልፍ እጄ ሰዓት ውስጥ ይጨርሳል። ልክ ግንዱንም ተመሳሳይ ቃጫውን እንደዚህ ጥርት አድርጎ ይሰራል። ስለዚህ የእኛ ማሽን እስቲ ነው፣ ኦልሬዲ ገበያ ላይም አውለናል። ጨርቅ መስሪያ ማሽን ይባላል ወይም ደግሞ ዶቢ ፓወር ሎም ይባላል። በሀገራችን ያለውን የጨርቅ ምርት የሽመናም ጨርቅ ምኛ ልንለብሰው የምንችለው ጨርቆች ምርት ላይ ያለው ቴክኖሎጂ በጣም ኋላ ቀር ስለሆነ እሱን ለማሻሻል የተሰራ ነው። እኔ በሙያዬ እና ከአስተማሪዎች ጋር ለአራት ተሆኑ የተሰራ ቴክኖሎጂ ነው በንፋስ ፖሊቴክኒክ ኮሌጅ ምክንያት ማለት ነው። የአርበኞች ቀን የቀድሞ አባቶች ወራሪ ጠላትን ድል በመንሳት ነፃነትን የተቀዳጁበት መሆኑን አስታውሰው የአሁኑ ትውልድ ከዚህ ትምህርት በመውሰድ ድህነትን መዋጋት አለበት ብለዋል። እንደ ኢዜአ ዘገባ የዘመኑ አርበኝነት ድህነት ላይ መዝመትን የሚጠይቅ በመሆኑ ትውልዱ የሀገርን ምርት በመጠቀም የምግብ ሉዓላዊነትን በማረጋገጥና በምርምር የተደገፈ ስራ በመስራት ድህነትን መዋጋት እንደሚገባም ተናግረዋል። ዋናው ጠላታችን ድህነት ነው ድህነትን እንዋጋ ነው አሁን ያለን፣ በዚህ ዘመን ያለን ወጣቶች ድህነት ነው ጠላታችን። የድሮ አባቶቻችን በጣም የሚገራረም ታሪክ ሰርተው አሳልፈውልናል። ከውጭ የመጣን ወራሪ መልሰው አቅማችንን አሳይተውልናል። እኛ ደግሞ እስኪ አሁን የምግብ ችግራችንን እንዴት እንፈታለን? ገበሬው በምን ያህል መጠን ቢያርስ ነው ሀገሪቷ ላይ አስተርፎ ወደ ውጭ ኢቨን ኤክስፖርት ማድረግ ጀምረናል። ግን ከዚህ በተሻለ እውነት ይህንን ነገር ግራውንድ ለማስያዝ በተለይ ለዛ ነው ግብርና ላይ ያተኮር ነው። ምን ለብሳቸው ብዙዎቹ ብዙዎቹ ልብሶች ከውጭ አገር ሰርተው የመጡ ልብሶች ናቸውና፣ አንድ ነጻነትም የሚገኘው ራሳችን በሰራ ነው ልብስ ብንለብስ፣ ራሳችን በሰራ ነው ልብስ ብናጌጥ ነውእና ይሄን ጨርቅ ይሄን ማሽን ማሽኑ ተሰርቶ ጨርቅ ተሰርቶበት ያን ጨርቅ ደግሞ ወደ ልብስ ቀይረ ነው መልበስ ብንችል ያለኔ አርበኝነት ይመስለኛል። በዚህ ዘመን ሊደረግ የሚችል አርበኝነት ይመስለኛል። የቀድሞ አባቶቻችን በብዙ ነገር ጠላት ማጣ በመርታት ብዙ ነገር ሰርተዋል። አሁን ያለን ትውልድ ደግሞ እኛ እነሱ ያኔ በብዙ ነገር ድል አድርጓሉ። እኛ ደግሞ ከደህንነት ጋር ተያይዘን ነው ያለ ነው እስቲ ማለት ነው። ስለዚህ የእኛ ትውልድ በተለይ ያኔ አባቶች ያንን ድል እንዳደረጉ እኛም ደግሞ ደህንነትን ድል የምናደርግበት አንደኛ በትምህርት ላይ ትኩረት ብናደርግ፣ ሁለተኛ ደግሞ በምርምር ላይ ትኩረት ብናደርግ፣ በፈጠራ ላይ ትኩረት ብናደርግ የውጭውን እጅ አንመኝም፣ እኛው በኛው እንኮራለን።